ይፈቀድልሽ ብባል አልኩኝ። እኔ አራት ባል ለአምስት የሚሰጠኝ አልኩኝ። በቃ ፍቅር አልተገደበም ልጆች አራት አራት ሁለጅ ልኝ ቢሉኝ አልኩኝ። ስለ ወንድነት ሲያብራሩ አሊ ረዲ ላሁ አንህ እንዲህ ይላሉ። በጣም ከሚጸጽቱኝ ቪዲዮች ሌሊት የተነሳው አስቀራ ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቻናላችን ቤተሰቦች እንዴናችሁልን? ዛሬ አዲስ ቪዲዮ መጥቻለሁ። ከዛ በፊት ግን በትላንትና ሁለት ፖስት አድርጌ ነበረ ሃምሳ ሺህ 50000 ሰብስክራይበር ደርሰናል። 50000 ቤተሰቦች ሆነናል። አልሐምዱሊላህ ረብል ዓለሚን በጣም ደስ ብሎኛል። እንግዲህ ኢንሻአላህ ባላ ፍቃድ ከፍ እያለን 100000 200000 ሚሊየን እያለን ይያልን እንግዲህ ቤተሰባችን እናሰፋለን ማለት ነው። በጣም ደስ ብሎኛል። ሁላችሁንም አመሰግናለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ አዲስ ዓለም አነጋጋሪ የሆነ ንግግር ተናግራ ነበረ።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 ሁሉ ነገር ይስጣችሁ አላህ አላህ አላህ እናተን ጀነት አባተን ጀነት አላህ ያስገባልህ የጨነቀህ ምና እንዳለ አላህ ይፈርጅ ሀቢብ አንቺ እንደዛው አቦ ሁላችሁ እዚህ ቦታ አላህ ያምጣችሁ እዚህ ጋር ሀጀረ ላስወድን ምትነቁ አርጋው አላህ ገንዘቡንም ያፍስስብህ ሀቢብ ሪዝቅ በርዝቅ ሀብት በሀብት እሺ አላህ ይጀባህ ሚን ሚን ምን አይነት ድዓ ነው? ስብሓናላህ እዛው እንግዲህ ሃረም መስጅደን ሃረም ከኣባ እዛው ፊት ለፊት ሆኖ ንይነን ድዓ ያደረገልን አላህ ይቀበለው። በጣም ደስ ይላል። እንግዲ አላ ስብሓን ወተላ ሁላችንም ይወፍቀን እዛ ሂደን እንግዲ የምናደርግ ቤተሰቦቻችን ምናዘየር እናት አባቶቻችን ያገባን ደግሞ ከሚስቶቻችን ጋር እንግዲህ ያና የምንጎበኝ የምንዘይር ያደርገን። በዚህ አጋጣሚ ግን አዲስ የጀመርኩት ፕሮግራም አለ እየተመለከታችሁ ብዙ የመጀመሪያው ኤፒሶድ ጥሩ ታይቶ ነበረ። ከዛ በኋላ የለቀኳቸው ሁለት ቪዲዮዎች ግን እየታዩ አለም። የኡምራ ማስታወሻ የሚሉ ፕሮግራሞችን ይህን ቪዲዮ ከጨረሳችሁ በኋላ ገብታችሁ ተመልከቱት። ጥሽቱ እኔ ምርጥ አንቺ እንደሱ ነው የምትለብሰው። እናንተ ሞክሩት ያምርባችኋል። ጀምር። አሰላሙ አለይኩም ቤተሰቦቻችን እንዴት ናቸው? ዛሬ እንግዲህ እኔ በጣም ወደውን አለባበስ ለእናንተ ነግራችኋለሁ ሙስሊሜቶቼ እንድትለብሱት ማለት ነው። አንደኛ እንግዲህ የምትለብሱት ከላይ ቀይ ሂጃብ ታደርጉና ከስር ደግሞ ጥቁር ታደርጋላችሁ ማለት ነው እንደሱ ደግሞ ከስር ጥቁር ሱሪ ጥቁር ሱሪ ሱሪ ያደርጋሉ፣ ያደርጋል ሙሉ ሙላቸው መሸፍን ጥቁር ሱሪና ከላይ ደግሞ ቀይ ሂጃብ እኮ እንደዛው። ሴት ልጅ አዳብ አላት። ሴት ልጅ ትሸፋ ተገላለጥ አይባልም። ሴት ልጅ ትሸፋፈናለች። ስለዚህ ሱሪ መልበስ አይቻልም፣ አይቻልም። ከላይ እኮ ሂጃብ ያደርጋሉ፣ ከስር ሱሪ እኮ ቀለው። ሂጃብ የምታደርግ ዋና ግን እንትን ሱሪ መልበስ የለባትም፣ መገላለጥ የለባትም፣ መሸፋፈን አለባት ሴት ልጅ

ሁለተኛ ቢጫ ማጫን ሙሉ የሚሸፈን እሱን ይለብሳል እንጂ ሱሪ ለብሰው ከስር ሱሪ ሰፊ ሱሪ ለብሰው ካላይ ደሞ ጥቁር ሂጃብ ቀይ አ ሴት ልጅ ሱሪ አትለብስም ማልኩ ነው እኮ ሴት ልጅ መሸፋፈን ያለባት እንጂ እንግዲህ ይችን ልጅ ካስታወሳችው ባለፈውም ቪዲዮ ሪያክት አድርገንባት ነበረ። አሁን ሂጃብ እናወርቃለን ብላ አውቃ እንግዲህ ፕራንክ ለማድረግ ነው። በጣም ቀውጤ አድርጋው ነበር ሚጣና። አሁን ደግሞ በዚህ ቪዲዮ ተከስታለችና እና ማሻላ የሚታየ ምን ያህል በዲን እየኮተከቱ እያሳደጓት እንደሆነ እንግዲህ ማሳያለች እና እጅግ በጣም ደስ የሚለው አንደበቷ በቷ እጅግ በጣም ይጣፍጣል። እውነቷን ነው። ከላይ ሂጃብ ተደርጎ ከስር ሱሪ የማሄድ ነገር ነው። ሂጃብ ሲባል እንግዲህ ለሴት ልጅ ሙሉ ሰውነቷ ነው እንጂ ፀጉሯን ነጠላ ብቻ አይደለም። ሂጃብ ማድረግ ያለባት ሰፊ ቀሚስ ማድረግ ግድ ነው። አሁን ላይ ግን በተለይ ሞደርንነን ብሎ የሚያስቡ እህቶቻችን ከላይ ሂጃብ ያደርጉና ከሰርሱሪ ምናምን ነገር አይነት ሙድ ያራምዳሉ። ያ ደግሞ ልክ አይደለም። ባካችሁ በጊዜ ብትመለሱ ጥሩ ነው ብዬ አስባለሁኝ። ው ሚጣ እየመከረቻችሁ እየሰማችኋል እንዲ ስለዚህ ረፉ አይሆንም በህይወቴ እምብቃ በጣም ከሚጸጽቱን ቪዲዮች ሌሊት እየተነሳው አስቀራ ነበር። ሰባት ሰዓት እየተነሳው ማለት ነው። ከአሜሪካ አንድ የሚቀሩ ተማሪዎች ነበሩ ቁርአን ኦንላይን የሚቀሩ እነሱን ሌሊት ተነስቼ ሳስቀራ ሰባት ሰዓት ወር ሰባት ተኩል ምናምን ነው የምነሳው። ከሰዓቱ ገፋ ገፋ ገፋ እያለ እስከ ፈጅር ይሄዳል። ከዛ ፈጅር ከሰገድኩ በኋላ ነው ከፈጅር ከሰገድኩም በኋላ በሰዓቱ ተማሪ ምናምን ስለነበርኩኝ ትንሽ ናፕ ባረግ ነው። ከዛ ተነስቼ ወደ ትምህርት ቤት ነው የሚሄደው። ስለዚህ ፈጅር ብዙ አያመልጠኝም። ብዙ ጊዜ ሰግጄ ነው ወዲያው ሰግጄ ነው መተኛው። አንድ ቪዲዮ ሰራውልን ይኸውልህ። እኔ በቃ ስለምነሳ አላርም ሞልቼ ልጆቹን ለማስቀራትም ስለምነሳ አያመልጠኝም ነው ፈጅር። አንድ ቪዲዮ ሰራው ምኑ ናችሁ ነው ፈጅር እና አንዳንዴ ደግሞ ለይል በቃ ሰግድ ነበር። በመሀል እነሱን አንዴ የመጣ ውላቸውና በቃ ቶሎ ሁለት ረካ ሰግጄ ምናምን እመለስባቸው ነበረ ምናምን ትንሽ እነሱም ሰዓት ስለሚያረፍዱ ምናምን አንዳንድ ጊዜ አንደኛውን አስቀርቼው አንደኛው እስከምጠራው ድረስ እነሱ በዛ ሰዓት ከትምህርት ቤት ነው የሚመለሱት። ሶ መክሰስ ቆይ እስኪባላ ምናም ሲባል በሰዓቱ ተነስቼ የሰግድ ነበር። አላህ ይቀበለኝ። ምን ናቸው ለሊት የማትሰግዱት በምን ወንጀላችሁ ነው የሌሊትና የፈጅር ሰላት የተከለከላችሁት አልኩኝ። عن اي ذنب حرمتم ፈጅር አልኩ لكم عن اي ذنب حرمتم قيام ቂያምን ሌይል መቆም የከበዳችሁ በምን ወንጀላችሁ ነው ሰላተል ፈጅር የከበዳችሁ አልኩኝ። እኔ እርግጠኛ ሆኜ ነው እንደምሰግርህ ዋላሂ። ለረጅም አመታት ከዛ በኋላ ፈጅር ከበደኝ አላርም ሞልቼ አላህ በሚያውቀው አልሰማም አላርም። በፊት የሆነ የሆነ ሰዓት ተነስቼ አጥፍቼው እንቅልፍ ይወስደኛል። ከበደኝ ስለህ ወጠው ከመስመር ምን አይዘን ብን ሁርንቱ ሰላተል ፈጅር ብለህ ነበረው ብድግን ያደረገኛለሁ በህይወቴ እምብቅ በጣም ከሚጸጽቱኝ ቪዲዮች በምን ወንጀላችሁ ነው ወይንን ነገር ከዛ መስመር። አጃኢብ ጅግ በጣም አስገራሚ ቪዲዮ ነው። ብዙዎቻችን አንዳንድ ሰው ፈርድ የሆኑ ነገሮች ሲከብደው ስናይ ሊሆን ይችላል፣ ወይንም ወንጀል ላይ ወድቆ ስንመለከተው ሊሆን ይችላል። እንዴት ይህንን ግን ማለት ምንክቷቸው ነው አይነት አላህ ለእኛ ነገሮችን ቀላል ስላደረገልን የምነግቷቸው ነው። ፈርድ ነገር የሚከብዳቸው ወይንም ደግሞ ለምን ይህንን ወንጀል ይሰራሉ ምናምን ነገር ብለን አንዳንዴ ከእንትን ይሄ ከመገሰጽ አልፎ ወደ ንቀት አይን እንሄዳለን። እና አንዳንዴ ሰውን በናቅ ነው ጉዳይ ላይ እኛ ራሳችን እንፈተናለንና የሆነ ሰው ፈርድ ሲያጓድል ሊሆን ይችላል ወይንም ደግሞ ወንጀል ሲሰራ ሊሆን ይችላል። ስንመለከተው በቻለው መጠን አይቡን መሰተር ከዛም ባለፈ ደግሞ ጥሩ በሆኑ ቃላቶች ተጠቅመን እሱን መገሰጥ ነው እንጂ ይህ በንቀት አይን መመልከት ነገ ከነገወዲያ እኛ ራሳችን በዛው ወንጀል መፈተናችን አይቀርም። ነው፣ በጣም ያስገረመ ቪዲዮ ነው ስለ ወንድነት ሲያብራሩ አሊ ረዲያላሁ አንሁ እንዲህ ይላሉ። ወንድነት ማለት በአጭሩ ችግርን መጋፈጥ ነው፣ እንደዛውም በችግሮች ላይ መታገስ ነው፣ ተስፋንም አለመቁረጥ ነው ይላሉ አሊ ረዲያላሁ አንሁ ስለ ወንድነት ሲናገሩ በግጥማቸው ደግሞ እንዲህ ይላሉ፣ ተነከረሊ ደህሪ ወለም የድሪ አነኒ አዒዙ ዋሕዳቱ ዘማኒ ተሆኑ ጊዜ እንደፈለገ እየተቀያየረ ቢፈትነኝም እኔ ግን እየጠነከርኩኝ ነው ይላሉ። ፈባተ ዩሪኒ ልኸጥቡ ከይፈ ዕቲዳእሁ ጊዜ ምን ያህል ከባድ እንደሆነ እያሳየኝ ነው ይላሉ። ወቢት ሪህ ሰብረ ከይፈ የኮኑ እኔ ደግሞ ለጊዜ ትግስት እንዴት እንደሆነ እያሳየሁት ነው ይላሉ። አረቦች ደግሞ እንዲህ ይላሉ ብርና እውቀት የፈለገ ሰው ግዴታ ችግርን ማየት አለበት ይላሉ። ወንድነት ማለት ችግርን መጋፈጥ ነው ይላሉ። ወሰላም ዐለይኩም ሰላም ወረሕመቱላሂ ወበረካቱ። እንግዲህ እኛ ሰዎች እዚህ ምድር ላይ ስንኖር ከችግር አናመልጥም። የሆነ ሰዓት ላይ በሆነ ነገር እንፈተናለን። በገንዘብ ሊሆን ይችላል፣ በአፍያ ሊሆን ይችላል፣ በትዳር ሊሆን ይችላል፣ በቤተሰብ ሊሆን ይችላል። ብቻ መልካቸውን እየቀያየሩ እኛን ችግሮች ይገጥሙናል። የኛ ወንድነት የሚታየው ያኔ ነው። ልክ ችግር ሲመጣ ምን አይነት ሰዎች ነን ችግርን በምን አይነት መንገድ ነው የምናሳልፈው? ታግሰን ሶብረን ነገን ተመልክተን አላህን እያመሰገንን እናልፈዋለን ወይስ እያማረርን ኩም ሽሽ ብለን ይህንማ በቃ አላልፈውም? ምን አይነት ሀሳብ ውስጥ ነው የምንሆነው? እንግዲህ አልየ ረዲየላሁ አንሁ እንግዲህ እንደተናገሩት ወንድ ልጅ ማለት ችግርን፣ ፈተናን የሚቋቋም ስለዚህ እኛ ብቻለው መጠን ፈተናዎች ሲያጋጥሙን እጅ መስጠት የለብንም። ኔቨር ጊቭ አፕ የሚባሉ እዚህ ጋር ነው ማለት ነው። አሁንም ወስዳቸው ወደ መጨረሻው ቪዲዮ ነው ይሄ ቪዲዮ። እጅግ በጣም አነጋጋሪ የሆነ ቪዲዮ ነው፣ የአዲስ አለም ቪዲዮ ነው። ቪዲዮ እንመልከት። በጣም ጥልቅ የሆነ መልእክት አለው። በነገራችን ላይ ቪዲዮን ከተመለከተን በኋላ የራሳችን ሀሳብ አስተያየት ይሰጥበታል። ይፈቀድልሽ ቢባል አልኩኝ እኔ አራት ባል ለአምስት የሚሰጠኝ አልኩኝ። በቃ ፍቅር አልተገደበማ፣ ልጆች አራት አራት ለጂ ሊም ቢሉኝ አልኩኝ በዛው ወይኛ ኤቶኒ ዴይ ኤ ሳይክል ያለን በዛ በ28 ቀን ሳይክል ማንስትራል ሳይክል አለ ካንዱ ሳምንት ማንስ ድሬች ላይ ነው የምትሆኝው። ስለዚህ ሶስት ሳምንት ነው የሚቀርሽ። ከሃያ ስምንቱ አምስት ባሎች አሉ፣ በሶስት ሳምንት ውስጥ ኢንተርቴን የማድረግ ግዴታ አለብሽ። ኢንተርቴን ስታደርጊ የትኛው ሰዓት ነው የትኛው በቅቶሽ፣ የትኛው ልጅ የትኛው አባት እንደሚሆን ብዙ ነገሮችን ካዛት፣ በሀላፊነት ሰባት ባሎችሽን እንዴት ነው ማኔጅ የምታደርጊው? ስለዚህ ዩ ጌት ኤግዛውስትድ። ሰባት ቀንሽ ሶስት አድርጊ፣ ከሶስትም ደግሞ ሶስት ቀን ሳምንት መቼም አታርፊም። ለሶስት ባሎች በየቀኑ ነው። የወንዶች ሰርቲ ዴይ ሳይክል ነው አይ ኖ ራይት እና ያንን ገና ሳስበው፣ ለሴት አይሆንም። እኔ በጣም እራሴን ወዳድ ነኝ እና እኔ ለአንድ ነው መሆነው። ስለዚህ የአባቱ የትኛው መሆኑ ሲታወቀ ለምለጅ ዲኤንኤ ያለ ዘመኑ ላይ እንበል ያንን ድካም እንደበኤእየተሄድ እንበል ግን ሞር ሰፈሪንግ እና ድካሙ እኛ ሴቶች ከምን አሁን ላይ አንድ ባል አንቋር ጌ ሊይዘው ይችላሉ፣ አሰኪንግ ቆጥረው ይችላሉ ምናምን። ሁለት ሲሆኑብሽ ልጆች፣ እንኳን ሁለት ስትወልጂ እንዴት ነው ድካሙ እየጨመረ ነው የሚሄደው። ሶስተኛ ልጅ ስትጨምሪ ከዛ የሶስት ልጆችን እያሳደግሽ ባል ይዘሽ ራሱ አደለ፣ የሚያረግብንን ነገሮች ግን እንችለዋለን፣ ከዚያ ጠንካሮች ስለሆነ። ሁለት ግን ቢሆንብሽ የእሱን እንደገና ሁለተኛ ፋሚሊ፣ ሁለት ቤት ያስፈልግሻል፣ ሁለት ባል። ወንዶችን ግን ያው ሰርቲ ደይ ሳይክል ነው በራሳቸው ስታስቢ አፍሪ ነጻነት ቤትን ማስተዳደር ሞር በርደንም ካለበት ሸክሙ የሚበዛው ወደ ወንዱ ላይ ነው። እንደውም አንቺ ደግሞ ረስት ይኖርሻል። ሁለተኛ ሚስት ካለ ታግዝሻለች። ሙስሊም ሳሎን በፊት ነው እያወራን ያለ ነው እና ብዙ በዛ አስበው ነበረ። ኒይ ያ ነገር ተገልብጦ ይሄ የአራት ሚስት ምናምን የሚለው ሳቢ እስልምና ላይ ሳገኘው ለእኔ ኮምፕሊኬሽን አልነበረም። ሞር አንደርስታንድ ሰዎች አራተኛ ሚስት ልትሆኝ ሲሉ አልሐምዱሊላ ደስ ይላላቸዋል፣ ይናደዳሉ። እኔ ቀድሜ ነበረ ያንን ፕሮብለም አይደለም። ኖ እንደ ሴት አልኩሽ አንድ ሴት አንድ ወንድ ሆነች መኖርን ትፈልጊያለሽ፣ ግን እንደ ፕሮብለም አይደለም ጭንቅላቴ ውስጥ ያለው። አሁን የሰዎች ችግር ብለው የሚያነሳቸው ችግር እስልምና ላይ በሴትነቴ እንደ ፕሮብለም አላየዋቸውም። በጣም ነው የሚገርመው እኮ ነን ሙስሊሞች አንዳንዴ ለእናንተ ለወንዶች እስከ አራት ድረስ የማግባት መብት ተሰጥቷቸዋል። ነገር ግን ሴቶችስ ለምን አያገቡ ምናምን የሚል ጥያቄ ይጠይቃሉና እንግዲህ እስልምና ለሁሉም መልስ አለው። ለሴት ልጅ ሲሆን አይሆንም፣ በቃ ባዮሎጂካል ራሱ አይፈቅድም፣ በቃ ምቾት አይሰጥም። ወንድ ልጅ ግን ከቻለ አንድ፣ ከዛ ከቻለ ደግሞ ሁለት፣ እሱም ከቻለ ሲባል በገንዘብ ብቻ ሳይሆን እንዲህ በአእምሮም ዝግጁ ሲሆን ሁለቱንም በፍትህ በፍቅር የሚያስተናግድ አይነት ወንድ ሲሆን ነው ሁለት እንኳን የሚፈቀድለት፣ እያለ ሶስት፣ እያለ አራት ይሄዳልና አንዳንዴ ነን ሙስሊሞች ይሄንን ኢሹ እንደ ማሸማቀቂያ ሊጠቀሙበት ይሞክራሉ። እናንተ ወንዶች እኮ እስከ አራት ያገባሉ፣ ሴቷ መጨቆን ብቻ ነው፣ ምናን አይነት ሀሳብ ለምን ሴቷ እስከ አራት አታገባም የሚል ሀሳቦች ብዙ ጊዜ ያነሳሉ። እና አዲስ አለም እንግዲህ ያኔ ሙስሊም ከመሆኗ በፊት ይሄ ጥያቄ አእምሯ ላይ ይመጣ ነበር እና ነገር ግን አእምሯ ላይ በሚመጣ ጊዜ በምን አይነት መንገድ ትመልሰው እንደነበረ ራሷ ስገልጸው ሰምታችሁታልና፣ የሚገርም ነው። እስልምናችን ለሁሉም መልስ አለው፣ ለሁሉም ጥያቄ ማለት ነውና አጃይብ ነው። ብቻ አልሐምዱሊላሂ ረቢል ዓለሚን ሙስሊም ላደረገን፣ በእስልምና ኑረን በእስልምና የምንሞት አላህ ያደርገን። ለማንኛውም ለዛሬ ጀላችሁ የመጣሁት ቪዲዮ ይህን ይመስል ነበር። ቪዲዮ ከወደዳችሁ እንደተለመደ ሁላችሁም ላይክ ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ።